አንቺ ልጅና አታስንቀን ምንድን ነው ቆይ ከጀርባ እያደረገች ያለችው አረ ቢኒያም እንኳን ተናገር ምንም አላደረኩም ስጀመረ ማታ ዋሹ አሁን የኔን እንደዚህ እንደዚህ ምናምን ከምትል የተናገርከው ነው ጋሻለው እያንዳንዱ ያልከው ስለተነገርኩ ስለተነገርኩ ብቻ አይደለም ከፈለኩኝ ያረገዋለሁ ግን ለአብርሽ ብዬ ነው ምታስመስል በእናት ለአብረሽ ብዬ ነው ምናምን እኔም ለአብረሽ ብዬ ነው ነገርኩህ። በህፃን ነው ማስመታል አብረሽ ብቻ። ከዛ በኋላ ፊት ለፊት ስንሆን ታውራው ያንን ነገር ጣና ነበር አትናገር

ምንም ነገር ልትለኝ ይችላለች። ምንም ነገር በለኝ፣ ችግር የለውም። እኔ ምንም አይመስለኝም፣ ግን ከዚሩ ነው ነው ከጀርባ እየተከተሉኝ ነው ስትል ነው ወደዚህ ማለት ነው አረፈረንጁ እግዚአብሔር እንደዚህ ታጥጣላ እንደ ማለት እንዴ! እስካሁን ይሄ ነገር ነው። ላሳይሽ የዛኔ ማን ወንድ እንደሆነ ይታወቃል። እሺ ነው አሁን የተፈጠረውን እያንዳንዱ ያንዳንዱ ቁጭ በይ አንቺም ቁጭ በይ እንደዛው የተፈጠረውን ነገር እያንዳንዱ ነገር አስረዳኝ እኔ ምንድነው የተፈጠረው አብርሽ ሰደባው ልጅ ልጅ ነው እኮ እሱስ ምን ብሏታል የሁለታቸውንም እውነታ ተናገር አንተና አረ ማለት ነው እሱ ከሩታና ካብርሸት ውጪ ነው ያለ ማ

እንደዚህ እንደዚህ ውጪ፣ እንደዚህ እንደዚህ በቃ እንደዚህ እንደዚህ እኔ ከጻልጅ ጋር አይደለም ብዬ መልስ ሰጥቻለሁ። ከዛ ባለፈ ግን አሁን ቴክስት እየላኩልኝ ያሉት ነገር የሆነ ነገር ማይሆን ነገር፣ በቃ እራሱን እንደሆነ ነገር አድርጎ ፈረንጁ ላከልኝ። ከዛ በኋላ እኔ ትንሽ ነገር ትንሽ ነገር ነው የተናገርኩት፣ እሱ ከተናገሩ አንፃር ምንም አልተናገርኩትም ማለት ይቻላል። ከዛ ግን የሚዘተውም

አካል አደለ እኛ ደግሞ የምናደርገው ነገር እናሳይሻለን ብለን ቴክስት አደርግንላት። ከዛ በኋላ እንደዛ ካልናት በኋላ ነው በቃ መሳደብ ጀመረች። እሷ ራሱ እንትን ሆነ በቃ ስህተት እንዳልሰራ ሰው እኛንም ማስፈራራት ምናምን ጀመረች ማለት ነው። ማንሽ አንቺ። እሺ አሁን ስለ እሷ ማንነት ሳይሆን እንጠይቁ የተፈጠረብህን ነገር ተናገራ። ነገርኩ። ለምን የምትከታተሏት መውጣት መግባት አልቻልኩም ነው እያለች ያለች። ድንገት ነው ያገኘናት። አሁንም ቢሆን ቴክስት አደርግንላት። ድንገት አገኘናት፣ መጣን

ምን ብላ ነገረኝ? ይኸውላ አብርሽ፣ እኔ ለአንተ አሳያሉ ከፈለግ፣ ግን ሚዲያ ላይ አይወጣ ችግር የለውም። እኔና አንቺ ግን በውስጥ እንጨርሰዋለን

እሱ ለምን ይሰድበኛል? እሱ የሚናገር ነገር ልክ ነው። እሱ የሚናገር ነገር ልክ ነው። እሱ የሚናገር ነገር ልክ ነው። እሱ የሚናገር ነገር ልክ ነው። ጀግና የሚላችሁ ያለ ቢሆን ማለት ነው። አብርሽ፣ ለአንተ እና ለሩታ ብለን እንጂ ማለት ነው ከተማው የምንፈልጋት አትጣጣም ገባ አይደለሽም? ለእናንተ እንጂ ማለት ነው፣ ለእናንተ ብለን እንጂ ሴትን መታችሁ ምናምን እንባላለን ብለን ለአንተ ብለን እንጂ ምንም አታመጣም። ፈነጉን ሕፃን ነው የሚሆናችሁብኝ ያላችሁት ማለት ነው። ዛሬ ሦስታችሁም የሆነ ቦታ ላይ መርቅናችሁም አላውቅም፣ ምን እንደሆናችሁ። ለሕፃንም ደግሞ እንደዚህ አንዴ ረገፍ ረገፍ ብላችሁ አይደለም እኮ ቢኒያም እኮ ሁኔታችሁ እኮ ነው። እያታት በል፣ እንደዚህ እንደ ሴት ልጅ ወገብን ይዘን አሁን ከዚህ ልጅ ልታስፈራራ እየመጣችሁ እኔ ላይ ጉልበታችሁን አይታችሁ ጨርሳችሁ፣ ሰፈሩ ለምደው አለች። እንዲህ እንዲህ እያደገች ነው ያመጣችሁ ማለት። አረ ሩጫው እኛ ራሱ መያዝ አልቻለም እንኳን እንደሱ በባያቺ የሆነ አስማት ነገርማ የሆነ ነገርማ አላት። እሱ ቁጭ በል እሺ፣ እንደሰው ማለት ነው እሱ ቁጭ። ወይ ቆይ ተረጋጋ። ለምን አታረጋጋም? ቆይ ከዚህ በላይ ምን ላረጋጋ? ከዚህ በላይ አሉኝ። አሁን እኮ ምንም የተፈጠረ ነገር የለም ቴክስት አይደል ቴክስት መጻፈ ነው። አንተ እሷን መጻፋ ነው እንደ ወንድ ወንድ ልጅ ለምን አታከብረውም? አንተ ላይ ወንድ ልጅ ከሴት ጋር እንዲደባደብ በፈቅድ ነው እንዴ? አይደለም አንተ ላይ ብትጽፈው ሲት ቴክስት አንተ ላይ ቴክስት ብትጽፈውማ በቃ፣ እሱ ክብር ያለው ሰው ነው፣ እንደዚህ አፉን አይከፍትም እንዴ። እሱ ነው ክብር የሌለው እሱ አፉን እኔ ላይ እንደከፈተ ነው። አንተ ስለምታጣላቸው በመሀል ሆነ፣ እያጣላሀቸው ነው ልጆቹ። ምንም እያጣልህ አይደለም፣ ትክክለኛ ነገር ነው እየተናገረ ያለው አብርሽም። አንተም እየወገንኩላት ከሆነ ነገርም እየወገንኩላት አይደለም፣ ቁጭ ብለን እየተወያየን ነው አይደል ያለነው እንዴ ቁጭ ብለህ ለምን አትወያይ? እና ምንድን ነው እኛ ላይ ብቻ የምትፈርደው? እሷ ላይ ችግር የለም? ችግር እኮ አለ። ለምን መጣን እሷ ጋር? እና ቃታልን ከዚህ በፊት አናቃትም እኮ። ችግር አየንባት አልኩ እኮ። እያታ አሁን

ም እያቀሳሰሩ ነው። ገና ከመጀመሪያው የነገረው ነገር ውሸት ነው። ምንም ነገር ያደረግኳቸው ነገር የለም። ደግሞ ልትረዳኝ አልቻልክም። በሴት አቅም እንዴት ነው ወንድ ልጅ እንደዚህ በዚህ ልክ ሊናገር የሚችለው? እንዴት እያስፈራሩኝ እንደነበረ አልገባክም? ሮሽደሽ እየተወጣሽባቸው ነው ተረዳ። ለም ሲያናግሩኝ እነሱ እንደዛ ሲናገሩ ምንም አትላቸውም። አንድ ነገር ትናገሯት ቶሎ ብላ ራሷን እንትን ትላለች። አሁን ተው በቃ ጥፋቷን አምናለች እ አንተም ጥፋትህን ምንድን ነው ማይሆን ዛቻ፣ ማይሆን ንግግር መናገር የለብህም በቃ ከዚህ በኋላ ማይሆን ነገር እንዳታወሯት፣ ትቆረቀሩላት፣ አታስፈራሯት፣ ተዋት፣ ልጅቷን ተዋት። ያለችው ነገር ምናስተካክለውን ነገር ያስተካክላለሁ። በቃ በራሴ መንገድ። ስለዚህ እሷን ግን እንደዚህ አትናገሯት። በቃ ተዋት እንዴ! ለምን ስራታችሁ አትይዙም? እንደ ወንድ ለምን ቆፍጠናችሁ? ከሴት ጋር ምን ያጣላችኋል? እንዴ! በቀደም እንደዛ አግኝታችሁት ማይሆን ጭቅጭቅ እሷ ጋር ተጨቃጨቃችሁ አይደል? ለምን